እኔ ምርር ብሎኛል። ሰርቼ መለወጥ አልቻልኩም። በቃ ምንድነው? ግብር ግብር ግብር ግብር ግብር፣ ወደ ሆነ ቦታ ነው መሰደደው። ወላሂ ምርር ብሎኛል። ግብር ሌላ ታሪክ። እኔማ የአፍሪካ አህጉርም ነው መሰልኝ እንዳጠቃላይ፣ ምን ከፍለው፣ ሌላ ታሪክ። በቀደም ለታ ግብር የከፈልኩት ሞተሬን ሽጬ፣ ፕላቲና ሞተር ነበረችኝ አሮጌ፣ እሷን ጠጋግኘ ሽጬ ነው የከፈልኩት። እሱን ከፍዬ ደግሞ ሳልጨረስ ሶስት ወር የሶስት ወር ተብሎ ደግሞ ሌላ ግብር መጣብኝ። ምንድን ነው? ቆይ ምንድን ነው? እነዚህ ከሚሊዮኖች መካከል እጅግ ጥቂቶቹ ገጠመኞች ናቸው። ደፍረውና ፈቅደው ደግሞም ከዚህ የባሰስ የለም የመጣው ሚምጣ ብለው በፈርዖኖች አገር፣ በባለሰይፎች ምድር ብሶት ለመናገር የወሰኑ ሰዎች ድምፅ። ከዚህ የላቀ ብሶትና እምባ ግን በየቤቱ አያሌ ነው። የኢትዮጵያ ሕዝብ በቅጣትና ግብር አለንጋ መገረፍ ከጀመረ በበላበትና በጠጣበት በዋለበትና ባደረበት ብቻ ሳይሆን ገና ወደፊት በሚበላውና በሚጠጣውም ላይ ከወዲሁ ግብር እየከፈለ ነው። ጣቢያችን ኢትዮፎረም ብልጽግና ከአይ ኤም ኤፍ ጋር ሲዋዋል ጀምሮ እንዲህ ያለ አደጋ እንደተደገሰ ለማሳየት ህዝብ የሚጠብቀውን አበሳም ለመጠቆም ሲጥር መቆየቱ አይዘነጋም። የሚመጣው አደጋ የከፋ መሆኑን ሳናሰልስ ለማስገንዘብም ሞክረናል። ገና ነገሩን ከመጀመራቸው በፊት መንግስት ነጋዴውን በየሶስት ወሩ ቀድሞ ግብር ሊያስከፍል መሆኑን ጥቅምት ላይ ሆኖ እስከ ታኅሳስ 30 ግብር መክፈል ግዴታ ነው ብሎ አዋጅ እያበጀም እንደነበር ደጋግመን ዘግበናል። ሆኖም ማኅበረሰብ ከተደገሰለት ብልጽግናዊ የግብር ጅራፍ አልተረፈም። አሁን እምባ በየቤቱ ሳይሆን በየኪሱ በየአካውንቱ ገብቷል። ሰሞኑን መርካቶን የወረሩት የነ አዳነች አበቤ ሰዎች ዋና ስራቸው ግብር ማስከፈል ብቻ ሳይሆን ማድህየትም ነው። የሚል አንድ የዚያ ገበያ ማዕከል ሰው እንዲህ ይላል። በእያንዳንዳችን ሱቅ ላይ ቆመው የሚውሉ የገቢዎች ሰራተኞች አሉ። አንድ ሸማች ሊገዛም ሆነ ሊጠይቅ ወደ ሱቅ ገብቶ ሲወጣ ይጠብቁና፣ ደረሰኝ አልቆረጥህም ብለው ጸብ ይጀምሩናል። ደንበኛው አልገዛም፣ ሳይገዛ ምን ብለን እንቆርጣለን ስንላቸው እሱን ታስርህ ነው የምትከራከረው ይላሉ። ከዚያ ዋጋ ይደራደሩሃል። የሚጠይቁህም ትንሽ ብር አይደለም ከምትታሰር ለእኛ አምስት መቶ ሺህ ብር ሰጥተ ለምን አትገላገልም? አንድ ሚሊዮን ሰጥተ ከመታሰር ትረፍ ይላሉ በማለት ይናገራል። ሌላው የብልጽግና የኪስ ሰይፍ የተመዘዘበት ነጋዴ ደግሞ እንዲህ ይላል። ግብር የምትከፍለው ሰባት ሚሊዮን ብር ነው፣ አሉኝ። ይህንን ያህል እንኳን ግብርና ትርፉ ጠቅላላ ገቢውም አይሆንም አልኳቸው። የምንጣፍ መሸጫ ሱቅ በሦስት ወር ውስጥ ሰባት ሚሊዮን ብር ይከፍላል ብለው መጠበቃቸው ሳይገርመኝ፣ እንዲቀርልህ ከፈለግህ ለእኛ አንድ ሚሊዮንን ሰጥተህ ለመንግስት አምስት መቶ ሺህ ብር ብቻ ክፈል አሉኝ። በቃ እንደውም ከሳለሁ አልከፍልም አልኳቸው። ክሰስ ግን ቅድሚያ ሰባት ሚሊዮኑን አስይዘህ ነው መከራከር የምትችለው አሉኝ በማለት ያብራራል። የኢትዮጵያ ሕዝብ ለአገሩ ጠቅላይ ሚኒስትር ቤተ መንግሥት መሥሪያና ለወገኖቹ መገደያ የሚሆን ድሮን መግዣ ብር ለምን በግብር መልክ ይከፍላል የሚለው መሰረታዊ ጥያቄ የሚነሳው እዚህ ጋር ነው። ገዳዮቹ የሚቀመጡበት ቤት ይሰራ ዘንድ፣ ገዳዮቹ የሚገድሉበት መሳሪያ የሚገዙ ዘንድ ስለምን ግብር ይከፍላል? በእርግጥ ግብር ለአንድ በመንግስት አገልግሎት ለሚቀርብለት ዜጋ ሁሉ ግዴታም ደግሞም የዘመናዊ ማህበረሰብ መለያ ነው። ጥያቄው ለባህላዊ መንግስት ዘመናዊነን እያሉ ግብር መክፈልስ የተገባ ነው ወይ የሚል ነው። የቄሳርን ለቄሳር የሚለው አባባልስ ይሰራሉይ? የቄሳርን ለቄሳር ሳይሆን የቄሳርን ለአሳርና በአሳር ሆኖ ግብር መክፈል ማለት በራሱ ስቃይ እንደገናም ስቃይ መግዛት ሆኗል። የታካባቢ መንገድ የት ዩኒቨርሲቲ ይሰራለታል የታ አካባቢ ጤና ጠቢያና ሆስፒታል ይገነባለታልና የኢትዮጵያ ሕዝብ ግብር ይከፍላል። ይህንን ጥያቄ መመለስ የዘንድሮ ግብር ከፋይ ሁሉ ሃሁ መሆን ይኖርበታል። ነጋዴው ምን ያድርግ የሚለውን በሰፊው ከመመልከታችን በፊት የኬንያውያንን ተሞክሮ ጣል አድርገን እንለፍ። ከኢትዮጵያ በስተ ደቡብ ከሁለት ሰዓት በረራ በኋላ ናይሮቢ ከተማ ላይ አይኤምኤፍ ለመንግስት ገንዘብ ሰጠና ሕዝብ ግብር ይጨመርበት አለ። አምና ፕሬዚዳንት ሩቶም ያንኑ አደረጉ። በዚህ ጊዜ የኬንያ ሚድል ክላስ ወይም ነጋዴዎች አሰቡ። የአገሪቱ መገናኛ ብዙሃን ስለ ግብር አዋጁ ኢተገቢነት እንዲዘግቡ ደጋግመው እንዲያስተጋቡ ኢንቨስት አደረጉባቸው። የአገሪቱን ወጣቶች ይህንን ተቃውሞ ሰልፍ እንዲወጡ በተከታታይ እንዲያምፁ ስፖንሰር አደረጓቸው። በእቡና በይፋ የተሠራው ሥራ ፕሬዚዳንት ሩቶን አንበረከከ። ያወጡትን አዋጅ ሽረው አልበቃቸውም፣ ያዋቀሩትንም ካቢኔ

የኬንያ ነጋዴዎች ለአይኤምኤፍ ትዕዛዛት አንገዛም ብለው የአገራቸውን ወጣቶችና ገንዘብ አሰማርተው እነሱም ወጥተው ፕሬዚዳንት ሩቶ ያወጡትን አዋጅ እንዲሽሩ ካደረጉ በኋላ ይህ ከፕሬዚዳንቱ ኋላ የተደረደረው የአገሪቱ ባለስልጣን ሁሉ ተጠራርጎ እንዲባረር አድርገዋል። የኢትዮጵያ ነጋዴዎች በየቤቱና በየሱቁ በየመጋዘኑና በየገቢዎች ቢሮ በእንባ ሲራጩና ሲበሳጩ ከሚሉ እንደ ኬንያውያን የማድረግ አማራጭ እጃቸው ላይ ያለ የሚለውንና ተያያዥ መላ በሌሎች ጥንቅሮቻችን እንመለስበታለን። ህዝብ በማይሰማባት ሰባተኛም ንጉስ ነኝ የሚሉ መሪና ገዦች ባሉባት ኢትዮጵያ ውስጥ ግብርና ጉቦ አብረው የሚከወኑ ብልጽግናዊ ተግባራት ናቸው። በዚች ሀገር መክሰርም ግብር ያስከፍላል። እንዴት የሚለውን ለመረዳት ስሟን መሰረት ብለን የቀየርንላትን ባለታሪክ እንመልከት። መሰረት የአዲስ አበባ ነዋሪና ነጋዴ ነበረች። ከወራት በፊት ለጣቢያችን ስትናገር እንዲህ አለች። የንግድ ፍቃድ አውጥተን ከወንድሜ ጋር ወደ ስራ ከገባን ቆየት ብለናል። የንግድ ስራችን ወደ ክልል የሚያስወጣንና የሚያመላልሰን ነበር። ባለፈው ሁለት ዓመት ግን ጦርነቱም ሲባባስ መውጣት አልቻልንም። የንግድ ስራችንም እየተቀዛቀዘ ሄደ። ይባስ ብሎ ከባለፈው መስከረም ጀምሮ ኪሳራ እያስመዘገብን ከረምን። ይህንንም ለገቢዎች ሪፖርት ስናደርግ ነበር። ነገሩ እየባሰ ሲሄድ ከጥር ወር ወዲህ ስራውን ሙሉ በሙሉ አቆም ነው። ይህንም ለገቢዎች አሳውቀን ንግድ ፍቃድ ለመመለስ ንግድ ቢሮ ሄድን። የንግድ ቢሮ ፈቃድ አንመልስም አሉኝ። ያመጡትን ያምጡ ብዬ ተቀመጡ። ባለፈው ሐምሌ ወር ላይ በአንዱ ቀን ግብር ክፈሉ የሚል የትክስት መልእክት ደረሰኝና ሄዱ። ስንሄድ ግን አይቼው የማላውቅ ገንዘብ ጠሩና ግብር ክፈይ አሉኝ። ኪሳራ ሳስመዘግብ ቆይቼ ከዛም ንግድ ፈቃዳችሁን ውሰዱልኝ እያልኩ ስለምን ይህንን ያህል ብር ትጠይቁኛላችሁ ብዬ እያነባሁ ለመሟገት ሞከርኩ። ብትከስሪም ግብሩ አይቀርም፣ ደግሞም ግብሩን ያበዛብሽ አለመስራትሽ ነው፣ የመንግስትን ንግድ ፈቃድ ይዘሽ መቀመጥ አልነበረብሽም አሉኝ። ከየትም አምጥቼ አልከፍልም ያደረጉትን ያድርጉኝ ብዬ ቁጭ ብያለሁ። የሚደርስብኝን እጠብቃለሁ። መሰረት ይህንን ከነገረችን ከወራት በኋላ ታስራለች። በኢትዮጵያ ዋና ከተማ መሐረብ ጠርጎ የማይጨርሰው እንባ በገቢዎች ቢሮና በነጋዴዎች ሱቅ እየተለቀሰ ነው። ግብር ከፋዮች ተሰልፈው እያነቡ፣ እየተናደዱ፣ እየተነጫነጩ ናቸው። በአገሪቱ ውስጥ 1.5 ትሪሊዮን ብር ሰብስቤ እና የሜፍን አኮራለሁ ያለ መንግስት ነግሷልና ሰዎች ስንት ዘመድ የሚቀብርላቸውን እምባ በግብር ምክንያት እያለቀሱት ነው። ይህንን የግብር ከፋዮችን ሮሮ የትኛውም የአገሪቱ ሚዲያ መዘገብ አይችልም። ይህንን ብሶት መዘገብ በጥብቅ የተከለከለ ኔጌቲቭ ኢነርጂን ማሰራጨት ነውም ተብሎ መመሪያ ተላልፏልና ይህ ጉዳይ ሽፋን እንዳይሰጠው የጠቅላይ ሚኒስትሩ ቢሮ የደህንነት መሥሪያ ቤቱና ፌዴራል ፖሊስ በጥብቅ ይከታተላሉ። ለራስ ምታትም ለሆድ ቁርጠትም ለሁሉም በሽታዎች ተመሳሳይ መድኃኒትን ከሚያዙት ከአይ ኤም ኤፍ ደጅ የጠናው የብልጽግናው መንግስትም የብርን ዋጋ ክሶ ድጎማን አንስቶ ልማት አቁሞ በሌላ በኩል ደግሞ ህዝብና ነጋዴ ላይ ግብርና ክፍያን መቆለልን በየማለዳው እየሄደበት ነው። አንድ ነጥብ አምስት ትሪሊዮን ብር በዘንድሮ ዓመት ግብር ሰበስባለ ያለው ብልጽግና ምርትና አገልግሎት የሚያቀርቡ ነጋዴዎች ዋጋ እንዲጨምሩና የሚከፍሉትን ግብርም እንዲያበዙ ትእዛዝ የሰጠው ገና ሐምሌ ግም ሲል ነበር። የግል ትምህርት ቤቶች 65 በመቶ ጭማሪ አድርገው ወላጆቹን እንዲያስከፍሉ አዟል። ምግብ ቤቶች፣ ምርት አከፋፋዮችና መሰል አካላትም እንዲሁ እያደረጉ ናቸው። አንድ ሰው ሥራው ባይሰምርለትና ቢከስርም ከግብር ማምለጥ አይችልም። ባትከስር ኖሮ ግብር መክፈል ትችል ነበር ተብሎ እንደ መሰረት ይያዛል። የሚያነቡት አይኖች አባሽላቸውም የሚጮሁት ድምፆች ሰሚ ያተዋል። በእንባ ታጅቦ የሚሰበሰበው ገንዘብ ደግሞ ለትምህርት ቤት ወይም ለሆስፒታል አሊያም ለኃይል ማመንጫና መሰል ሕዝብ መገልገያ ተቋማት መስሪያ የሚውል አለመሆኑ ደግሞ ይበልጥ ያስቆጫል። በአገሪቱ የማይከፈልበት እስካሁን የተፈጥሮ አየር ብቻ ነው። አፋችን ላይ እና አፍንጫችን ላይ ቆጣሪ ገጥሞ ላየሩ ብቻ ነው ይቅር ላይ ለምን ተነፍሰው ወደ ውጭ ለምናስወጣውና ወደ ሰላም ለምናስገባው መቁጠር ብቻ ነው ይቀር። ዘርፍ ስትጂ የትኛውም ዘርፍ ስትጂ ክፍያለሁ ክፍያል ክፍያው ብቻ ሳይሆን ኤክስትሪም ቅጣት ነው። ያለ ገንዘብ ለማገኘት ሲል ኤክስትሪም ቅጣት ነው። ሱላጎት ብቻ አይደለም። እኔ ብዙ ጊዜ ላልለው ብር እንደዚህ የተጠማ ብር እንደዚህ የተራበ ስርዓት እኔ ሰምቼ ማይችም ማለት በየትኛውም ሴክተር ብር ማገኘት ይፈልጋል። በሱ ፍላጎት ብቻ አይደለም፣ በሱ ረሃብ ብቻ አይደለም፣ ከኋላ ሆነው ሪሞቱን ይዘው በሚዘውሩት እንደ ወርልድ ባንክ እና አይኤምኤፍ ምክንያቱም በየቀኑ ሉክ ኦልሞስት በየሳምንት ደረጃ ነው እየመጡ ያሉት። እንዲህ ያሉ ደፋር ድምፆች ለራስ መብት የሚጮሁ ናቸው። አገዛዙ የማያስከፍልበት አይነትና ስልት የለም የሚለውን ለመመልከት አነስተኛ አማራጭ ግብር ሚኒመም ኦልተርኔቲቭ ታክስ ብሎ የተገበረውን መመሪያ መመልከት ይቻላል። ይህ መመሪያ አንድ ነጋዴ አመቱን ሙሉ በተለያዩ ምክንያቶች ስራ መስራት ባይችል፣ ከዚያም ሲያልፍ ሰርቶ እንኳን ከትርፍ ይልቅ ኪሳራን ቢያስመዘግብ የሚጣልበት የግብር አይነት ነው። ሲጀመር የቄሳርን ለቄሳር ነውና ነጋዴ የትርፍ ግብር ይከፍላል መባሉ፣ ስያሜው ራሱ የሚያሳየው ያተረፈ ግለሰብ የሚከፍለውን ግብር ነው። ብልጽግና ግን ለኪሳራም ግብር የሚቀበል ሆኖ ተከስቷል። ነጋዴው አመቱን ሙሉ የግብዓቶች ወጪ አውጥቶ ለሰራተኛም ከፍሎ በጦርነት ወይም በግጭት ስራው ተስተጓጉሎ እያለም ባትከስር ኖሮ እኮ ተከፍለን ነበር ተብሎ ይተመንበትና ይከፍላል ። መልከጥፉን በስም ይደግፉ እንድሉ ይህንን አነስተኛ አማራጭ ግብር ወይም ሚኒመም ኦልተርኔቲቭ ታክስ የሚል ስም አውጥተውለታል። በብልጽግና ዓለም አነስተኛ ስንት ነው የሚለው ባይታወቅም ባለታሪካችን መሠረት እንደገጠማት ያለና ቆጥራው የማታውቅን የብር መጠን የሚያህል እንዲሁም የሚልክ ነው። እንደሱ ያሉ በርካቶች የሚከፍሉትም ይህንኑ የታክስ አይነት ነው። ሀገሪቱ ያለችበት ሁኔታ ነግዶ ከማትረፍ ይልቅ ለመክሰር የሚቀርብ መሆኑ ነጋዴዎች እንዴት ከስረንም ግብር እንጠይቃለን እያሉ ቢያለቅሱም የሚያቸው አይን ቢጮሁም፣ የሚሰማቸው ጆሮ የለም። ዛሬ ላይ በኢትዮጵያ የጀመርኩት ንግድ አላዋጣኝምና ሱቄን ዘግቼ ንግድ ፈቃዴን መልሳለሁ ማለት የሚታሰብ አይደለም። በርካቶች በግብር ተማረው ንግድ ፈቃዳቸውን እንመልስ ሲሉ አይቻልም መባላቸውን ኢትዮፎረም ያነጋግራቸው ያነጋገራቸው የመንግስት ኃላፊዎችና ነጋዴዎች ተናግረዋል። ምክንያቱም መንግስት ንግድ ፈቃድ የወሰዱት ሰዎች አተረፉም ከሰሩም በዓመቱ መጨረሻ የሚያስከፍላቸው አማራጭ አነስተኛ ግብር ስላለ ንግድ ፈቃዳቸውን እንዲመልሱም አይፈቅድላቸውም። ሁኔታው ያሳሰበው የሚመስለው እናት አይ ኤም ኤፍ ባሳለፍነው ዓመት መጨረሻ አካባቢ ይህንን አሰራራቸውን ተችቶ ልጆቹን እነ አብይ አህመድንና ኢዮብ ተካልኝን እንዲያርሙ ገስጿል። ድርጅቱ የኢትዮጵያ መንግስት እየተከተለው ያለው የግብር ስልት በርካቶች ወደ ኢመደበኛ የንግድ እንቅስቃሴ እየመራቸውም ነው ብሏል። የግብር ከፋዮቹን ቁጥር ማብዛት እንጂ ያሉህን ግብር ከፋዮች አታስጨንቅ የሚል ይዘት ያለው መግለጫው ከኤምኤፍ የማይጠበቅ አይደለም ይህ እኔ ሰጥቻችሁ የፈጸማችሁት አዲሱ ፖሊሲ ባይሳካ ተጠያቂው እኔ ሳልሆን የእናንተ የተሳሳት አፈጻጸም ነው ለማለት የታሰበች ኒዮ ሊብራላዊ ዘዴ ነች። የብልጽግናው መንግስት ዜጎችን የማስጨንቀው እኮ ግብር የመሰብሰብ አቅምህ ደካማ ነው ብለህ ስለተችኸኝ ነው። ደግሞም ግብር ካልሰበሰብሁ ከየት አምጥቼ ለድሮን መግዣና ለቤተ መንግስት መስሪያ የተበደርኩን ገንዘብ እመልስልሃለሁ ብሎ ለራሱ ለአይ ኤም ኤፍ ምላሽ የሚሰጥ ሰው ከአራት ኪሎ በኩል አልተሰማም። ነገሩ ወደሽ ከተደፋሽ ነውና አሁን ላይ ሎሌ ለጌታው ምላሽን የሚሰጥበት ሁኔታ ላይ አይደለም። የምሰራበት ቦታ ፈረሰ። እሺ ልማት ነው ብዬ ትቼ እንትን አልኩኝ። ያን ደግሞ እንደገና ምንም ሳልሰራ አስራ አንድ ወር ሙሉ ቁጭ ብዬ ያን ግብር ከፈልኩኝ። እሺ አሁን ላይ ሶስት ወር ደግሞ ተብሎ መጣብኝ። እኔ አሁን ትቼ እኔው ወደ ሱማሌም ወደትም የሆነ እሸሻለሁ። በቃ እኔ መረረ ብሎኛል። ሰርቼ መለወጥ አልቻልኩም። በቃ ምንድን ነው ግብር ግብር ግብር ግብር፣ እኔ ምንም ሳልሰራ ምንድን ነው ግብር፣ የምን ግብር ነው የምከፍለው? በቃ እኔ ምርር ብሎኛል፣ የኢትዮጵያ ህዝብ እኔ ምርር ብሎኛል። ወደ ሆነ ቦታ ነው የምሰደደው ወላሂ ምርር ብሎኛል። ምንድነው ይሄን ያክል ሰርቼ እለወጣለሁ ብዬ አላስብም። ከእንግዲህ ምንም ተስፋ የለኝም። 2017 ላይ የራሴ ሁለት ስራ ነበረኝ። አሁን እግዚአብሔር ይመስገን አንዱን በግብር ምክንያት ዘግቼዋለሁ። አንዱ ደግሞ መንግስት የሰጠን ንግድ ፍቃድ ራሱ ሌላ መንግስት ደግሞ ነጠቀንና በዛ ምክንያት ስራው ቆሟል ለጊዜው። ብልጽግና ግብርን በማሳደግ ህዝብን ለስደትና ለንደት ለመዳረግ እየተጠቀመበት ያለው ሌላኛው ስልት ምርትና አገልግሎት ላይ የዋጋ ጭማሪዎች እንዲኖሩ ማድረግ ነው። ከዚያም ነጋዴዎች ዋጋ ጨምረው ምርትና አገልግሎት ሲሸጡ ገቢያቸው ስለሚጨምርም እኔ የምሰበስበው ግብር ይበዛልኛል ብሎ ያምናል። ጥቂት ማሳያዎችን ለመመልከት ቡናን እንውሰድ። የሰው ዘር መገኛ በሆነችው ኢትዮጵያ ሰው ረክሶ በየቀኑ ሰው ሲገደል ይውላል። የቡና መገኛ በሆነችው አገር ደግሞ ቡና ተወዶ አይቀመስ ይሆኗል። የዚህ ምክንያቱ ገበያው አይደለም ይላሉ ነጋዴዎች። በአሁኑ ወቅት አንድ ኪሎ ቡና ኢትዮጵያ ውስጥ ዋጋው 1500 ብርን ተሻግሯል። ለዋጋው እንዲህ መወደድ መንግስት ገቢ ላሳድግ ብሎ የተጠቀመው ስልት ዋነኛ ምክንያት መሆኑን ስማቸው እንዳይጠቀስ የፈለጉ አንድ የቡና አከፋፋይ ለኢትዮ ፎረም ተናግረዋል እኚህ ቡና አከፋፋይ ሲናገሩ እኔ ቅርብ ጊዜ ድረስ አሁን እንዲህ የተወደደውን አንድ ኪሎ ቡናን ዘጠኝ መቶ ብር ነበር የማከፋፍለው ነገር ግን በየወሩ ተጨማሪ እሴት ታክስ ለማሳወቅ የገቢዎች ቢሮ በሚሄድበት ጊዜ ቡናውን መሸጥ ያለብህ 1500 ብር ነው ተብዬ ግብር እንዲከፍል የተደረግኩት አንዱን ኪሎ ቡና በ900 ብር በሸጥኩበት ዋጋ ሳይሆን፣ የገቢዎች ቢሮ በተመነው ተደርጎ ልዩነቱን ተቀጥቼ ነው። ስለዚህም ሳልወድ በግዴ የሚሸጠው ቡና ላይ ዋጋን ጨምሬ አንድ ሺ አምስት መቶ ብር አድርሸዋለሁ ብለውናል። ይህ የሚሆነው መንግስት 900 ብር ከተሸጠቃ የሚሰበስበው ግብር 1500 ከተሸጠው የሚያስከፍለው ግብር ስለሚበልጠው ነው። እዚህ ጋር ተጨማሪ አንድ ጉዳይ ስለ ቡና ከተነሳ አይቀር መንግስት ሆን ብሎ የምርት ዋጋ መናርን ለሀገር ውስጥ ገቢ ማሳደጊያነት እንደሚጠቀመው ማንኛውም ግለሰብ ቡና በኢትዮጵያ ምርት ገበያ የሚሸጥበትን ዋጋ ማየት ይችላል። በኢትዮጵያ ምርት ገበያ ለሀገር ውስጥ ፍጆታ የሚቀርብ አንድ ፈረሱላ ቡና ማለትም 17 ኪሎ ቡና እስከ 15 ሺ ብርና ከዚያ በላይ ይሸጣል። በዚሁ በምርት ገበያ ለውጭ ገበያ የሚቀርበው ተመሳሳይ መጠን ያለው ቡና የሚሸጥበት ዋጋ ከ8 ሺ ብር አይበልጥም። ለውጭ ገበያ የሚቀርበው ቡና በጥራት ለሀገር ውስጥ ከሚቀርበው በእጅጉ የላቀ ነው። ነገር ግን ለሀገር ውስጥ ከሚቀርበው ቡና ዋጋው በእጥፍ ያንሳል። ለሀገር ውስጥ የሚቀርበው ቡና ዋጋ በከፍተኛ ደረጃ እንዲንር የሚያደርግ ስልት ተዘርግቷል ማለት ነው። ይህም የዋጋ ጭማሪው የሚሰበሰበውን ግብር እንዲያሳድግ ተብሎ ነው። ነገር ግን በጥራቱም ሆነ በብዙ መለኪያ የተሻለው ለውጭ ገበያ የሚቀርበው ቡና ዋጋው ቢንር ለአንድ ለናቱ የሆነው ዶላር ማግኛው መንገድ ስለሚጎዳ ለውጭ የሚላከው ቡና ዋጋ እንዲወደድ መንግስት አይፈልግም በብዛት ልኮ ብዙ ገንዘብ አገኝበታለሁ ብሎ ስለሚያሰላ። ስለዚህም የቡና መገኛ ምድር ዜጎች የሆኑት ኢትዮጵያውያን በገዛ ቡናቸው ለአሜሪካውያን ከላኩት ቡና በላይ ገንዘብን ከፍለው ቡናን እንዲጠጡ ይጠበቅባቸዋል። ምክንያቱ ደግሞ መንግሥት የሚሰበስበው ግብር ማደግ አለበት የሚል ነው። ዛሬ መንገድ ላይ ቡና ጠጡን እየሰሩ ልጆቻቸውን የሚያሳድጉ እናቶች በዚሁ የቡና መወደድ ሳቢያ ሽያጫቸው እየቀነሰ በሰቀቀን ውስጥ እያለፉ መሆናቸውን የታዘቡ አንድ በዘርፉ የተሰማሩ ነጋዴ ሐሳባቸውን ሲያጋሩ እንዲህ ይቀጥላሉ። እነዚህን በመንገድ ዳር ቡና ጠጡ የሚሰሩ ሴቶችን በአንድ በኩል መንግስት ወደ ግብር ስርዓቱ ግቡ ብሎ ጨምድዶ ይዛቸውና ያልሸጡትን ያላገኙትን ግብር ይተምንባቸዋል። በሌላ በኩል ደግሞ ለደንበኞቻቸው የሚያቀርቡትንና ቢበዛ 900 ብር በ በአንድ ኪሎ መሸጥ የነበረበትን ቡና 1500 ብር እንዲደርስ አድርጎ አከፋፋዮችን ያስገድዳል። ይህ ስልት ከቡና አከፋፋዩም የጀቦና ቡና ከምትሸጠውም ግብር ለመሰብሰብ እንዲያመቸው የተቀየሰ ነው። እናም አንድ ስኒ ቡና 50 ብር ለመክፈል አቅም የሌላቸው ደንበኞች ይሸሻሉ። በዋጋው መወደድ ምክንያት ደንበኞቿ የሸሹ ሻጭ ደግሞ ኪሳራን ትከናነባለች። በመንገድ ዳር አንድ ስኒ ቡና በ ብር ከምትሸጥ ለፍቶ አዳሪም፣ ከዋናው አከፋፋይ ነጋዴም ገንዘቡን ለማካበት የተሰማራው መንግስት ግን የግብር ገቢ ይጨምራል ብሎ ያምናል። በእውነተኛ ዋጋ ቢሆን ኖሮ ያ በመንገድ ዳር ተፈልቶ የሚሸጥና ብዙ ቤተሰቦችን የሚደጉመው ቡና በስኒ ከአስር ብር በላይ ባልበለጠ ነበር ሲሉም ያክላሉ። ዋጋ ጨምሩ የሚል መንግስት እንዴት ያለ ጤናው የታወከ ነው የሚለውን ለማየት በአዲስ አበባ ትምህርት ቤቶች ላይ የሆነውን በተጨማሪ ዋቢነት እንጥቀሰው። ታሪኩን ያስረዱን በዘንድሮ ዓመት ትምህርት ሲጀመር ያነጋገርናቸው የሁለት ትምህርት ቤቶች ባለቤቶችና የአስተዳደር ኃላፊዎች ናቸው። የግል ትምህርት ቤቶች እስከ 65 በመቶ ድረስ የማስተማሪያ ክፍያ ጨምሩ ሲል መመሪያ አስተላልፏል። ለአብነት አምና አንድ ልጁን ለማስተማር አምስት ሺ ብር ይከፍል የነበረ አባት ዘንድሮ 8250 ብር እንዲከፍል ይደረጋል ማለት ነው የአባት ገቢው ከባለፈው የትምህርት ዘመን አልጨመረም ወይም እንዲጨምር የሚያደርግ ኢኮኖሚያዊ ስርዓትና አገራዊ ሰላም የለም ግን በአንድ ጊዜ 3250 ብር ተጨምሮበታል ማለት ነው። የጤና ባለሙያው መምህሩና ሌላው መንግስት ሰራተኛ ኑሮ ከብዶኛል፣ ደሞዝ ይጨመርልኝ ብሎ ሲማፀን በእስራትና በማስፈራራት አፍ አዘግቶ በጓሮ በር ደግሞ እነዚሁ ተቀጣሪዎች ከሚከፈላቸው አነስተኛ ደሞዝ ልጆቻቸውን ከሚያስተምሩባቸው ትምህርት ቤቶች ጋር የማስተማሪያ ክፍያን በመጨመር እየተደራደረ ከርቧል። ነገሩ በቡና በትምህርት ወይም በመሰል ዘርፍ ብቻ የሚቆም አይደለም። በርካታ የጨርቃ ጨርቅም ሆነ ቆዳ ውጤት አምራቾችም ሆኑ ሌሎች ፋብሪካዎች ምርቶቻቸውን ለመሸጥ ከተመኑባቸው ዋጋ በላይ የመንግስትን ግብር ለማሳደግ ሽያጭ ዋጋችሁ ላይ ጨምሩ ተብለው እንዲጨምሩ ተገደዋል። እንደገና ደግሞ አንቆ ለጉቦም ለመንግስትም የሚያስከፍል ሰራተኛ በየሱቁ ልኮ ነጋዴውን ያስለቅሳል። አንድ ነጋዴ ለጣቢያችን ሲናገር እንዲህ አለ። መርካቶ ስሰራ 16 ዓመት አለፈኝ። እንደዚህ ዘመን የተማረርኩበትን ጊዜ አላስታውስም። አይን ያወጣ የመንግስት ሌባም አጋጥሞኝ አያውቅም። የገቢዎች ሰራተኛ መሆኑን እየነገረህ መታወቂያም እያሳየህ መክፈል የሚጠበቅብህ ግብር አንድ ሚሊዮን ነው፣ ግን ለእኔ ሦስት መቶ ሺህ ብር ከሰጠኸኝ ሰባት መቶ ሺህ ይቀርልሃል ይልሃል። አልከፍልም ብትል ትታሰራለህ። ልክሰስ ብትል ደግሞ መጀመሪያ አንድ ሚሊዮን ብሩን ከፍለህ ነው መክሰስና መከራከር የምትችለው እያለ ይቀጥላል። ህዝቡ ወይም አብዛኛው ሸማች ኑሮ እንዲወደድበትና ዋጋ እንዲንርበት የምርትና አገልግሎቶች ዋጋ ጨምር ተብሎ ነጋዴው ጨምሯል። ነጋዴው ደግሞ እንደገና ካልሰራበትና ገና ወደፊት ያገኘዋል ተብሎ ከሚያስበው ገንዘብን ጭምር እየተከፈለ ነው። መፍትሄው ምንድን ነው የሚለውን በሌሎች ጥንቅሮቻችን እንመለስበታለን። እስከዚያው ግን የኬንያውያን ነጋዴዎችን ሞዴል ማጥናትና መከታተል ናይሮቢ ድረስ መሄድ አይጠይቅምና ይህንን ማሰላሰል ሳይበጃ አይቀርም። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።